በቀን 31 ልምምዳችን ላይ የተሰጠውን የንግግር ፈተና በትክክሉ የተናገሩ ተማሪዎች አስራት፣ እፀገነት፣ ጀሚላ፣ ዳግማዊት፣ በጣም ጎበዞች በርቱልኝ፣ በዚሁ ቀጥሉ። ሃይ ማይ ዲየር ስቱደንትስ ዌልካም ቱ ዴይ ስሪቱ። ዛሬ ቀን 32 ልምምዳችን ይሆናል። እንደተለመደው ይህን ቪዲዮ ላይክ በማድረግ ለብዙ ተማሪዎች አድርሱልኝ። ወደ ዛሬው ልምምድ እንሄዳለን። በዛሬው ቪዲዮ አራት አይነት ቅርጽ ያላቸውን አረፍተ ነገሮች እናያለን። የመጀመሪያው ኢት ከን ኢት የሚለው ለእንስሳት ለነገሮች፣ እንዲሁም ለቁሶች እንጠቀማለን ተባብለናል። ከን የሚለው ደግሞ ችሎታን ይገልጻል ማለት ነው። ወደ ንግግሮቹ እንሂድ። ኢት ከን ረን ፋስት ኢት ከን ረን ፋስት በፍጥነት መሮጥ ይችላል እዚህ ጋር ኢት የተካው እንስሳ ነው ማለት ነው ኢት ከን ክላይም ትሪስ ኢት ከን ክላይም ትሪስ

ቪዲዮ መቅረጽ ይችላል። በመቀጠል የምናያቸው አረፍተ ነገሮች የሚጀምሩት ኢት ዊል በማለት ይሆናል። ዊል የሚለውን የወደፊቱን ለመናገር እንጠቀመዋለን። ወደ ንግግሮች እንሄድ። ኢት ዊል ሬይን ጌን። ኢት ዊል ሬይን ጌን።

ዊል ጌት ዳርክ። ኢት ዊል ጌት ዳርክ። ይጨልማል ወይም ጨለማ ይሆናል። በመቀጠል የምናያቸው ደግሞ ኢት ሹድ በማለት ይጀምራሉ። ሹድ የምንጠቀመው ምክር ለመስጠት ወይም ሀሳባችንን ለመግለጽ ይሆናል። ሹድ ቢ ሬዲ ኢት ሹድ ቢ ሬዲ። ዝግጁ መሆን አለበት። ኢት ሹድ ቢ ኦፕን ኢት ሹድ ቢ ኦፕን። ክፍት መሆን አለበት።

ደረቅ መሆን አለበት። ኢት ሹድ ቢ ክሊን። ኢት ሹድ ቢ ክሊን። ንጹህ መሆን አለበት። ኢት ሹድ ግሮው ቶል

በመጨረሻም የምናያቸው ንግግሮች ኢት መስት በማለት ይጀምራሉ። መስት የሚለው ግዴታ የሆነን ነገር ለመግለጽ እንጠቀማለን። ወደ ንግግሮቹ እንሄድ። ኢት መስት ቢ ዎሽድ፣ ግዴታ መታጠብ አለበት።

ግዴታ መደበቅ አለበት። ኢት መስት ቢ ከቨርድ ኢት መስት ቢ ከቨርድ ግዴታ መሸፈን አለበት። ኢት መስት ቢ

ግዴታ መጠገን አለበት ወይም መስተካከል አለበት። ኢት መስት ቢ ስትሮንግ ኢት መስት ቢ ስትሮንግ ግዴታ ጠንካራ መሆን አለበት። ንግግሮቹ እነዚህ ናቸው።

እነዚህ ንግግሮች ቀድማችሁ ልምምድ ካረጋችሁ በኋላ ከላይ በምታዩት የቴሌግራም አካውንት ወይም የመጀመሪያ ኮመንት ላይ በምታገኙት የቴሌግራም ሊንክ በመግባት ድምጻችሁን ቀድታችሁ እነዚህን አስር ንግግሮች ትልካላችሁ ማለት ነው። ለሁላችሁም መልካም ልምምድ። ሁላችሁም ለመሳተፍ ሳትፈሩ በነጻነት ድምጻችሁን ቀድታችሁ ላኩ። በሚቀጥለው የልምምድ ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ።